ሰላም ሰላም፣ ውድና የተከበራችሁ ተመልካቾቻችን፣ ዛሬ ግንቦት 25 ወይም ጁን ሁለት የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እንጠይቃለን። ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ እያለን ወደ ዛሬው ዕለታዊ መረጃዎችን በቀጥታ እንለፍ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 158 ብር 13 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 132 ብር ከ08 ሳንቲም ተገዝቶ 134 ብር ከ72 ሳንቲም እየተሸጠ ነው። በንግድ ባንክ 131 ብር ተገዝቶ 133 ብር ከ62 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 179 ብር ከ79 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 150 ብር ከ16 ሳንቲም ተገዝቶ 153 ብር ከ16 ሳንቲም እየተሸጠ ነው። በንግድ ባንክ 148 ብር ከ47 ሳንቲም ተገዝቶ 151 ብር ከ44 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 192 ብር ከ24 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 161 ብር ከ26 ሳንቲም ተገዝቶ 164 ብር ከ49 ሳንቲም እየተሸጠ ነው። በንግድ ባንክ 155 ብር ከ45 ሳንቲም ተገዝቶ 158 ብር ከ56 ሳንቲም እየተሸጠ ነው። አንድ የካናዳ ዶላር በጥቁር ገበያ 115 ብር ከ36 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ሲሆን 96 ብር ከ18 ሳንቲም ተገዝቶ 98 ብር ከ11 ሳንቲም እየተሸጠ ነው። በንግድ ባንክ 93 ብር ከ25 ሳንቲም ተገዝቶ 95 ብር ከ11 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገቢያ 102 ብር ከ21 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 85 ብር ከ84 ሳንቲም ተገዝቶ 87 ብር ከ56 ሳንቲም እየተሸጠ ነው። በንግድ ባንክ 82 ብር ከ84 ሳንቲም ተገዝቶ 84 ብር ከ50 ሳንቲም በመሸጥ ላይ ነው። አንድ የቻይና ይዋን በጥቁር ገቢያ 21 ብር ከ96 ሳንቲም እየተመነዘረ ነው። የቻይና ይዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 18 ብር ከ38 ሳንቲም ገዝቶ 18 ብር ከ75 ሳንቲም እየተሸጠ ነው። በንግድ ባንክ 17 ብር ከ87 ሳንቲም ተገዝቶ 18 ብር ከ22 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 213 ብር ከ38 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 179 ብር ከ14 ሳንቲም ተገዝቶ 182 ብር ከ72 ሳንቲም እየተሸጠ ነው። በንግድ ባንክ 173 ብር ከ67 ሳንቲም ተገዝቶ 177 ብር ከ15 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገቢያ 515 ብር 47 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም የዶይ ድርሃም በጥቁር ገቢያ 43 ብር ከ05 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 36 ብር 55 ሳንቲም ገዝቶ 37 ብር 28 ሳንቲም እየተሸጠ ነው። በንግድ ባንክ 33 ብር 67 ሳንቲም ገዝቶ 36 ብር 88 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 42 ብር 18 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 36 ብር ከ15 ሳንቲም ገዝቶ 36 ብር ከ87 ሳንቲም እየተሸጠ ነው። በንግድ ባንክ 34 ብር ከ92 ሳንቲም ተገዝቶ 35 ብር ከ62 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገቢያ 411 ብር ከ92 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገቢያ 223 ብር ከ18 ሳንቲም በመመንዘር ላይ ነው። አንድ የባህሬን ዲናር ያለበት ጥቁር ገቢያ 420 ብር ከ63 ሳንቲም እየተመነዘረ ይገኛል። አንድ የቱርክ ዲሬ በጥቁር ገቢያ 4 ብር ከ03 ሳንቲም ሲመነዘር አንድ የግብፅ ፓውንድ በጥቁር ገቢያ 3 ብር ከ19 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ ተመን ከባንክም እንዲሁም ከጥቁር ገቢያ እኒ ይመስላል። እስከ መጨረሻው ድረስ የተከታተላችሁ ስለሆነ ከልብ የመነጫ ምስጋናችንን ያቀረብን በዚያ በቃን። መልካም ጊዜ መልካም ቀን